ሰዎች የታዛኑ የሰማች ያላችሁት ቀደም ሲል ስለ ምግብ በደንብ ዘርዘር አድርገን አውርተናል። ወደ ጉዞ ሰዓታችን እየገባን ነው። ያው አሜሪካኖች የፕሬዚደንት ደይ ተብሎ የሚያከብሩት ቀን አለ ና ያ ቀን መቃረቡን በማስመልከት አንድ ወቅት አስተያየት እንዲሰጡ የተደረገበት ነው። ፕሬዚደንት ብትሆኑ ምን ታደርጋላችሁ ተብሎ የተጠየቁ ናቸው ና የተለያየ ሙያ ውስጥ ያሉ፣ በተለያየ ደረጃ ያሉ የህብረተሰብ ክፍሎች እንዲሳተፉበት የተደረገ ጥያቄ ነው። ያው ሁሉም ሰው ይሄንን ወንበር ያገኛል ማለት አይደለም፣ ግን ሰዎች ደግሞ ያላቸውን አመለካከት፣ ፍላጎት፣ ምርጫ ለሀገራቸው እንዲሆን የሚፈልጉትን የሚመኙትንም ሼር እንዲያደርጉ ክፍልፍሎሽ ያለበት ሳይሆን የተሻለ ወደፊት የተሻለ ሀገር ለመገንባት አስተዋጽኦ ያለውን ሀሳብ እንዲሰጡ ለማድረግም ለማበረታታትም ጭምር የተጋሩት ሀሳብ ነው። በዚህ ላይ እንግዲህ ከተጋሩት ሀሳብ ውስጥ ጃኒስ አዳምስ የተባለች የኤሚ አዋርድ አሸናፊ ና ጋዜጠኛ ናት ሲስተርስ ደይስ የሚል ደግሞ መጽሐፍ ደራሲ ናት እሷ ያለችው ነገር ፕሬዚዳንት ብሆን የትኛውን ፖሊሲ ቀድሜ መከላከል እንዳለብኝ ባላውቅም ነገር ግን ከየት መጀመር እንዳለብኝ አውቃለሁ አለምን ለሁለት ከፍሎ ከማየት ውጪ መሆን እፈልጋለሁ ጥቁርና ነጭ ግራና ቀኝ ከሚሉ ምርጫዎች ወይም ምድቦች ውጪ መሆን እፈልጋለሁ አለም ከዚህ ምድብ ውጭ ባሉ ሰፊ ነገሮች የተሞላች ናት። እኔ ማየት የምፈልገው አለምን ግትር ባልና በክፍልፍሎች ሳይሆን ያው እያንዳንዱ ሰው ያለውን ዋጋ፣ እያንዳንዱ ሰው ያለውን ምርጫ፣ እያንዳንዱ ሰው የሚያስፈልገውን ነገር በደንብ በስፋት ማየት የምፈልግበት ነው እንጂ አስቀድሞ ይሄ የተቀመጡ አሉ አይደሉም፣ ይሄ አደርጋለሁ፣ ይሄ አደርጋለሁ ወይም ደግሞ የለየሻቸው ነገሮች፣ የታወቁ ነገሮች አሉ፣ ወጣቶች፣ ሴቶች እየተባለ የሚዘረዘር ነገር ማለት ነው። ከዚህም ውጪ ነው፣ በጣም ብዙ ሰፊ ነገር አለ የሚለውን ለማየት ነው። እና አመራርነት ማለት ተለይተው ለተቀመጡ ወይም አስቀድመው ላወቅናቸው አካላት ወይም ነገሮች ሳይሆን እያንዳንዱ ሰው ያለውን አስተዋጽኦ እውቅና መስጠት ነው ብላለች። ይሄ ጽንሰ ሀሳብ በጣም ቀላል ሊመስል ይችላል። በተለይ ግን ለእኔ ግላዊ ነው። እንደ አንድ ልዩ ፍላጎት ያለው ልጅ እናት እንደመሆኔ የመጀመሪያዋ ምስክር ነኝ። መታየት፣ መደመጥ ምንም ሊሆን ማን ዋጋ እንዳለ የማሰብ እጅግ አስፈላጊ ነው ብላለች። ስለዚህ ለማሳየት ነው። በየትኛውም የኑሮ ደረጃ በየትኛውም ባግራውንድ ውስጥ ያሉ ሰዎች መታየት አለባቸው፣ መደመጥ አለባቸው። ችግራችን እየታየ ነው፣ እየተደመጥን ነው የሚለው ጉዳይ በጣም አስፈላጊ መሆኑን አጽንኦት ለመስጠት ነው። ቀላል ጽንሰ ሀሳብ ይመስላል፣ ነገር ግን ዋናው የሰብአዊነት መሰረት ነው። አንድ እውነተኛ መሪ ሁሉንም ማገልገል፣ ኢንስፓየር ማድረግና እያንዳንዱን ዜጋ ቀና ማድረግ ያስፈልገዋል። ሰዎች መሪያቸውን ሲያዩ ስልጣኑን ሳይሆን የሚቻሉ መሆን የሚችሉ እድሎችን ማየት ፖሲቢሊቲዎችን ነው ማየት ያለባቸው። መሪያቸውን ሲያ ምን አይነት እድሎች አሉ የሚለውን ነው። እና እንግዲህ ይህንን ሀሳብ አጋር ምን ሊያስችሉን መጡ፣ ምን አይነት እድሎች አሉ የሚለውን ነገር፣ ምን እድል ይሰጡናል የሚለውን ነው እንጂ ኦቶሪቲውን ወይም ይሄ ከስልጣን ጋር የተያዘውን ነገር ወይም መሪ ፕሬዚደንት የሚለውን ብቻ አይደለም ማየት ያለብን ነው። ይህን ሀሳብ አጋርታለች። ሌላ ኮርትኒ ኬረቨር የተባለች እንደዚሁ የሬስትሞር ስትረስ ለስ ኤንድ ሊቭ ዘ ላይፍ ዩ አክቹዋሊ ዋንት የሚል አንድ መጽሐፍ ጽፋለች። እሷ ብላለች። ፕሬዚደንት በሆን የማለ ህጻናት ተማሪዎች የሚቀመጡባትን ትንሿን ወንበር ሁሌም ካጠገብ ያስቀምጣታሉ አለች። ይቺ ወንበር እያንዳንዱ ውሳኔ በሁሉም እድሜ ክልል ያሉትን ሁሉ ተጽዕኖ እንደሚያደርግ ያስታውሰኛል ነው። ስለዚህ እያንዳንዱ ውሳኔ ኢምፓክቱ ሁሉም ሰው ላይ ነው የሚለውን ማንም መጥተው የለበትም የሚለውን ነገር ያስታውሰኛል ነው። ይህንን ሀሳብ ሰጥታለች። ሌላ ሞርት ሼርማን የሚባል ፕሬዚደንት በሆን፣ መጀመሪያ ከህግ አውጭ አካላት ጋር የምሰራው ነገር ይሄም ወደ ህጻናት የመጣ ነው አለም አቀፍ ይሄ የፕሪ ኬጂ ጥራት ያለው ትምህርትን ለሁሉም የቅድመ መደበኛ ተማሪዎች እንዲዳረስ ማድረግ ነው በማንኛውም ገበያ የገቢ ደረጃ ላሉ ቤተሰቦች ብሏል። የሰዎቹ ባግራውንድም ከእነኝህ አይነት ጉዳዮች ጋር ሊገናኝ ይችላል። ምናልባት ስላልተገለጸ ሊሆን ይችላል እንጂ በሚያውቁት ጉዳይ ላይ ይመኛሉ። ጸሐፊ ነው። በህዝብ ፈንድ የሚመራ ኢኒሽቲቭ እንዲሆን እና ልጆች መሰረታዊ ክህሎትና እንደዚሁም ደግሞ የተለያየ እውቀትን እንክብካቤን ከልጅነታቸው ጀምረው ይዘው እንዲያድጉ ፈልጋለሁ። እና መጀመሪያ ቅድሚያ ህጻናት ላይ ትኩረት አድርጌ መስራት እና ህጻናት ላይ ስንሰራ ደግሞ አሁን የምናየው ነገር አለ አይደል? ጥሩ ብር ከከፈልሽ ጥሩ እንክብካቤ አለ፣ እንደ ነገሩ ከሆነ ልጆች እንደ ነገሩ ሆኖ ውጤቱ ይውላሉ። ስለዚህ ሁሉም በተለይ ይሄ አጸደ ህጻናት ትምህርት ላይ ያሉ ልጆች ተመሳሳይ ነገር ሊኖራቸው ይገባል። ተመሳሳይ የትምህርት አሰጣጥ፣ ተመሳሳይ ክህሎት፣ ተመሳሳይ እንክብካቤ በተለይ ደግሞ የትምህርት ቦታዎች ላይ አግኝተው ማደግ አለባቸው ነው። ልክ ይሄ እንደ አንድ የህዝብ ፈንድም መታየት አለበት ነው እንጂ ይሄ በፕራይቬት ብለን በህዝብ አገልግሎት ብለን የምንከፋፍለው ነገር መሆን የለበትም። ያንን አስቀምጧል። ሁሉም እንግዲህ ልጆች ከመሰረቱ ከመጀመሪያው ጀምሮ በእውቀትና በክህሎት ሰልጥነው ተኮትኩተው ማደግ አለባቸው የሚለውን ትኩረት የሰጠ ሰው ነው ማለት ነው። ይሄ ብዙ ወላጅ የሚመኘው ነገር ነው። እና ናሚቢያ ፕሬዚዳንት እና ናንዲ አሁን በብዙ መንገድ መነጋገሪያ የሆነ የሰባ አራት አመት ሴት ናቸው። እሳቸው እንግዲህ ይፋ አድርገዋል ባለፈው ሳምንት። ሁሉም ይሄ ፐብሊክም ግልም የሚባል ነገር ሳይኖር አስፈላጊ ከሆነ ድጎማ ይደረግበታል። እንዲመገቡ፣ እዛ እንዲበሉ፣ በጥሩ መምህራን እንዲማሩ፣ አካባቢያቸው ጥሩ እንዲሆን የተባለው ትምህርት ላይ ስንሰራ ነው እንደ ሀገር የምንለወጠው እና አዲስ ጀኔሬሽን እናፈራለን የሚል በጣም አጓጊ ለናሚቢያ ብቻ ሳይሆን ለአፍሪካውያን ወላጆች ለልጆች እፎይታን ይሰጠ። መደጎም ያለባቸው ልጆችም ካሉ ይደጎማሉ። መደጎም ሲባል በብዙ መንገድ ለምሳሌ ዩኒቨርሲቲውን ሲያነሱ አቅም የሌላቸው ልጆች ካሉ ጥሩ እንዲለብሱ ጥሩ ምንድን ነው የትምህርት ግብዓት እንዲያገኙ ትራንስፖርት እንዲዘጋጅላቸው ይደረጋል። ሌላ ቬዳ ባይፒ የተባለች እሷ ጋዜጠኛ ናት እናትም እንደዚሁም ጸሐፊም ናት። ፕሬዚዳንት መሆን ሁሉንም ጦርነቶች በፍጥነት አስቆማለሁ። ከዛ በኋላ ምድር ላይ ያሉ ሁሉንም የሰው ልጆች ሰብስቤ አብረው ማዕድ እንዲጋሩ፣ ታሪካቸውን እንዲያወሩ ማንም ምንም ነገር ያልተተወበት ለስራ ምቹ የሆነ ዓለምን የጋራ የወደፊትን መፍጠር እፈልጋለሁ። አምቢሽስ ነው በጣም። እሺ። ጦርነት ማስቆም የሚለው ነገር የብዙ ሰው ምኞት ነው። ሰላም ያለበት ሰዎች ተግባብተው የሚኖሩበትን አለም እንናፍቃለን ብዙዎቻችን። ማይሮን ካንዴል የሲኤንኤን ፋይናንሻል ኤዲተር መስራች፣ ፕሬዚደንት በሆን ኖሮ በተምሳሌትነት መምራት እፈልጋለሁ። ምንም አይነት ልዩነት ቢኖረን ሰዎች ዋጋ አለኝ ተረድተውኛል፣ ለጋራ ስራ ወይም ለጋራ ሀገር ግንባታ አስተዋጽኦ አለኝ እንዲሉ ማረጋገጥ እፈልጋለሁ ምክንያቱም ታይቻለው፣ ተደምጫለው፣ ተሰምቻለው የሚለው አስተዋጽኦ አለኝ የሚለው ወይም የኔም አበረክተው አስተዋጽኦ ተቆጥሯል ብለን ሲሰማን፣ የእውነትም እኔ ዋጋ አለኝ ብለን ሲሰማን ትንሽ የጣናት ጠጠር እንኳን ትንሽ የፈጠርናት ግንኙነት እንኳን የተሻለን ሰዎች እንድንሆን ታደርገናለች የሚለውን ሀሳብ አካፍሏል። ያው መደመጥ መታየት፣ ዋጋ ማግኘት፣ አስተዋጽኦች፣ መቆጠር መቻል። እስካሁን በተሰበሰቡት አስተያየቶች ውስጥ በጣም ዋጋ እንዳላቸው ተመልክቻለሁ። እንደ ማህበረሰብም የሚያስቧቸው ነገሮች ላይ እንዴት ጥንቃቄ እንደሚያደርጉ ያሳያል። ሌላ ዓለም ላይ ይህንን እንስራው ብንል ደግሞ ሌላ ሀሳብ ሊመጣ ይችላል። ምናልባት አሜሪካ ስለሆነ ነው። አዎ፣ እንደ ሀገር የትኛው ነገር ቅድሚያ ሰተናል የሚለውን የሚያሳይ ነው። ዛክ ሜሮሪዮ የተባለ ደግሞ ፓወር ኦፍ ማተር የሚል መጽሐፍ ጸሐፊ ተመራማሪና ፕሮፌሰር። ፕሬዚደንት ብሆን ኖሮ የሀገራችንን ቀጣይ ፈንታ በፍቅርና ግንኙነትን ማዕከል በማድረግ እሰራለሁ። ላቬንድ ያው ሪሌሽንሽፕ ላይ ትኩረት አደርጋለሁ ነው። ገና ከልጅነት ጀምሮ የሚሰጥ ፍቅርና እንክብካቤ ይሄ ትምህርት በደንብ ዋጋ እንዲኖረው ብዙ ነገር ችግር እፈልጋለሁ። አይነት አመጣ ታሪክ ይኖረው እያንዳንዱ ህፃን፣ እያንዳንዳቸው ልጆች አቅማቸውን በደንብ ማቀጣጠል የሚችል ፍቅርና እንክብካቤን አግኝተው ማደግ አለባቸው ነው። ምክንያታዊ እንዲሆኑ እንግዲህ ማህበረሰብም ጭምር መረዳዳትና ግንኙነቱን ማጠናከር በሚችልባቸው ቀጣይ ህይወት ላይ ኢንቨስት ማድረግ እፈልጋለሁ ነው ነው። ስለዚህ የሰው ልጅን መላደንነት ቅድሚያ ፖሊሲያችን ቀላል የሚመስል ግን የሰው ልጅን መላደነት ዌልቤንግ የምንለው እዛ ላይ ቅድሚያ ሰጥቶ ቢሰራ ብዙ እድሎችን መክፈት ይቻላል። ሌሎች ነገሮች ላይ መፍትሄ እናገኛለን። ሌሎች አለም ላይ በጣም በብዙ መንገድ የሚያወዛግቡን ችግሮች ላይ ያው፣ ሁሉም ነገር መሰረቱ ከልጅነት ጀምሮ ባለው የትኩረት እንክብካቤ፣ የፍቅር፣ የግንኙነት ጉዳዮች ላይ ይመሰረታል የሚለው ነገር የሚስማሙ ብዙዎች ናቸው። ይህ እንግዲህ በዋናነት ያስቀምጠው ነው። ሌላ ፕሬዚዳንት ብሆን ዋናው አስፈላጊ ነገር የጋራ አላማን ማጠናከር ላይ አተኩራለሁ። ብዙ አሜሪካውያን ተመጣጣኝ ዋጋ ያለው የቤት አቅርቦት፣ ጥሩ የጤና አጠባበቅ ስርዓት፣ ንጹህ አየር፣ ንጹህ ውሃ ለራሳችንም ለልጆቻችንም፣ ሴፍቲ ደግሞ ይሄ ደህንነቱ የተጠበቀ ቦታ እንፈልጋለን። በጣም ብዙ የጋራ ነገሮች አሉን በዚህ ሀገር እንግዲህ በጣም ብዙ ብሩህ አምሮ ያላቸው በርካታ ሰዎች አሉ። የተሻለ መጪ ጊዜን በመፍጠር አብረን ብዙ ነገሮችን መስራት እንችላለን። ነገር ግን ይሄንን አንድ ላይ ለማምጣት በጋራ ጉዳዮቻችን ላይ ለመስራት የሚከፋፍሉልን ነገሮች መተው፣ የጋራ ግብና የጋራ ወደፊት ላይ ማተኮር አለብን የሚል እንደዚሁ ደግሞ ሌላ አንድ አሜሪካ የሰጠው አስተያየትም ተካቷል። አብላጫዎቹ እንግዲህ ሰላምን፣ ደህንነትን፣ ፍቅርን፣ መልካም ግንኙነትን የሰው ልጅ ሆነሽ ምድር ላይ አጣጥመሽ ብታልፊያቸው ደስ የሚሉሽን ነገሮች እንደሚያደርጉ የተመኙ ናቸው። ያው እውነታና ምኞት ምንድን ነው የሚለው ነው ጥያቄ የሚሆነው ነው እንጂ እሱን የቸገረን የሁሉም ቦታ አይደለም። ያ ቦታ ግን መልካም ምኞትና መልካም ሀሳቦችን ማጋራት አስተዋጽኦ ማድረግ ግን የሚከለክለን የለም ባይነኝ የተባሉት በትላልቅ እንደ ሀገር ዩኒፎርም የምናደርጋቸው ደስ የሚሉን ነገሮችን አንዳንድ ሰዎች ቤታቸው ውስጥ ሊያደርጉት ይችላሉ። እነሱ የሚሰሩበት ተቋም ውስጥ ሊያደርጉት ይችላሉ። አሁን ይሄ አስተዋጽኦ ማድረጋችን መቆጠር አለበት ብለው ተደጋጋሚ አስተያየት የሰጡ አሉ። ሁሉም ሰው እኔ ሀገሬ ላይ አስተዋጽኦ አለኝ ብሎ የሚያስብበት መንገድ እንዴት ነው ሊፈጠር የሚችለው የሚለው የሀገራዊ ስሜትን የሚቀሰቅስ ነው አደለም? ብሔራዊ የሆነ አንድነትን የሚፈጠር ነው እና ያ ነገር በደንብ ዋጋ ሊሰጠው ይገባል የሚለው ላይም ትኩረት አድርገው ተናግረዋል። መቼ ነው እንደዚህ አይነት አስተሳሰብ የሚኖረን እኛ? ከዛ ደግሞ እንደዚህ አይነት ነገሮች ምን ያክል እውቅና እየተሰጣቸው እየተበረታቱ ነው? እኔም ወረጉዳት እያንዳንዱ ጠጠር፣ እያንዳንዱ ግለሰብ ለሀገር እድገት፣ ለመጪ ብሩህ ተስፋ አስተዋጽኦ አለ የሚለው መታየት አለበት። አንዳንድ ሰዎች ናቸው አይደለም በደንብ በቃ እኔ የምሰራው ስራ ሀገርን ሊጠቅም ትውልድ ሊያንጽ በሚችል ነገር ላይ ነውና ይሄ አስተዋጽኦ ይፈልጋለሁ ብለው የሚናገሩ ሰዎች ወይም ከሆነ ጊዜ በኋላ አሁን ደግሞ እስቲ ሀገሬን የምጠቅምበትን ነገር ላድርግ ይላሉ። ኮንትሪቢዩት ማድረግ አለብኝ አስተዋጽኦ ማድረግ አለብኝ ብሎ የከፋፈልናቸው ነገሮች አሉ። ግን እያንዳንዱ አስተዋጽኦ ለመላ ሀገር እድገት በጣም አስፈላጊ ነው የሚለው ከትንሽ እስከ ጥልቅ ብለን ባስቀምጥ ነው ነገር ውስጥ የሁሉም አስተዋጽኦ ውጤት ናት ይች ሀገር የሚለውን ማሳየት የሚችል ሀሳብ ነው ያነሱት። አሁ እንደውም እነሱ በተሻለ ሁኔታ እኮ አንዳንድ ጥናቶች ይፋ ይደረጉና ይህን ያክል አሜሪካዊ እንዲህ ያለ በዚህ ጉዳይ ላይ ይህን ያክል አሜሪካዊ ይሄን ወደደ፣ ይሄንን ጠላ እያሉ ሪፖርት በሚያርጓቸው ነገሮች ላይ ይለዋወጣሉ ፖሊሲዎቻቸው ፣ ስለዚህ አንዳንድ ነገሮች ላይ ለምሳሌ ተሳተፉ ሲባል መሳተፋቸው አስተዋጽኦቸው ውጤትም ነው፣ እንዲቀየርም እንዲቀርም ድምጽ መስጠትን ጨምሮ አንዳንድ ጉዳዮች ላይ የተባለው ተቃውሟቸውም ድጋፋቸውም ላይ እያንዳንዱ መቆጠር በሚችል ሁኔታ ንቁ ተሳትፎ አላቸው። እያንዳንዱን ሰው ስም ዝርዝር መቼ የምንጽፈን ከላይ አስተዋጽኦ አለው አስተዋጽኦ ይሄን ያክል ፐርሰንት ነው የምንልበት አይሆንም። ያልሹ ጥቂቶች ይሄ በፖለቲካ ወይም በሌላ ሲስተም ውስጥ ይመጡና ጉልህ የሚባለው የመጨረሻውን ውሳኔ የሚሰጡ ሰዎች አሉ። ሁሉም አለም እንደዛ ናት። ትራምፕ የሆነ ነገር አለ ይባላል። አሜሪካ እንዲያለች የምንለው አሜሪካኖች እኮ አላሉ ወይም አልፈለጉት ሊሆን ይችላል። ይህንን ጉዳይ እንበልና፣ አሁን አንድ ዜና እያየሁ ነበረ። ምክትል ፕሬዚደንቱ የዩክሬይንና ሩሲያ ጦርነት በቅርቡ አይቆም አሉ የሚል እንደ ብሬኪንግ ኒውስ አድርገው ፈርመው ብዙ ሲጓጓ የነበረበት ነገር መተው። ስለዚህ አንዳንዴ አለም ቃል ኪዳኖች አሏት። ትራምፕ ሲመጡ አስቆማለሁ አይደል? ወዲያው ነው እንደውም ያሉት። ያየነውን ታሪክ አስቢ በመቶ ቀናት ውስጥ ይሄ መስማማቷ ራሱ ዩክሬን ማድናቷን ለመስጠት ለአሜሪካ ማይቀርም ነው። ስለዚህ ያው አይቆምም ማለት ደሞ ሌላ አለ። በርግጥ ሙሉን ማንበብ ይኖርብኛል፣ ግን ርዕሱ በራሱ ቢቢሲ ይዞት የወጣው ነው። አይቆምም አሉ ሲባል ተስፋ ድል የምንፈልገው እኛ ብዙ ጊዜ አለም ላይ እኛን በቀጥታ ተጽዕኖ ውስጥ ይክተተን አይክተተንም፣ ጉዳዩ ግን በቃ ሰላም ሆነ ደስ የሚል ዜና ነው። የሰው ልጅ ሁሉ ምድር ላይ ቢጠየቅ የሚመልሰው ነገር ይሄ ነው።